የግብርና ሚኒስትሩን አዲሱ አረጋን ጨምሮ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እንዲሁም በቀቤና ልዩ ወረዳ በኩታ ገጠም በስፋት እየለማ የሚገኘውን የበቆሎና የጤፍ ማሳ ጎብኝቷል። በዚህ ወቅት የግብርና ሚኒስትሩ አቶ አዲሱ አረጋ በዘንድሮ የመኸር ወቅት ከ20 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች መሸፈኑን ገልጿል። በዘንድሮ መኸር ከ20 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኗል። ከዛ ውስጥ 12 ነጥብ 3 ሚሊዮን የሚሆነው በኩታ ገጠም ያስተራረ ዘዴ ወይም ደግሞ በክላስተር የለማ ነው። በክላስተር ማልማት በርከት ያሉ ጠቀሜታዎች አሉት። አርሶአደሮች በተበጣጠሰ መሬት ላይ ከሚሰሩት እስካሁን ባለው ተሞክሮና በተደረገው ጥናት ምርትና ምርታማነትን ከ30 ፐርሰንት በላይ እንደሚጨምር ተረጋግጠዋል ማለት ነው። በሀገሪቱ ከጊዜ ወደ ጊዜ እየሰፋ የመጣው የኩታ ገጠም እርሻ ምርታማነትን በእጅጉ እያሳደገ መሆኑንም አቶ አዲሱ ገልጿል። በፊት በተበጣጠሰ የአርሶ አደር ማሳ ላይ ምርትና ምርታማነትን ጨምረን የምግብ ዋስትናን ማረጋገጥ እንዲሁም ደግሞ ለኢንዱስትሪ ግብዓት የሚሆን ምርት ማምረት አዳጋሽ ነው የሚሉ አስተሳሰቦች ነበሩ። ነገር ግን የክላስተር ልማቱ ይህን አስተሳሰብ መቀየር የቻለና በተጨባጭ አርሶ አደሮቻችን ተቀናጅተው ተናበው አንድ ላይ ያላቸውን ሪሶርስ በተለይም የመሬት ሀብታቸውን በማሰባሰብ እና በአንድ ላይ በመስራት ተጨባጭ ለውጥ ማምጣት የጀመሩበት ሁኔታ ነው ያለው ማለት ነው። በማዕከላዊ ኢትዮጵያ ክልል በዘንድሮ የመኸር ወቅት ከ54 ሚሊዮን በላይ ኩንታል ምርት ለመሰብሰብ ታቅዶ ሲሰራ መቆየቱን የተናገሩት በምክትል ርዕሰ መስተዳድር ማዕረግ የክልሉ ግብርና ቢሮ ኃላፊ ኦስማን ሱሩር በክልሉ ምርታማነትን ለማሳደግ የሚያስችሉ ስራዎች ተሰርተዋል ብለዋል። ዜጎችን ሁለንተናዊ ብልጽግና ሊያረጋግጥ የሚችል የምርታማ እድገት በሁሉም ሰብሎች በሚባል ደረጃ እየታየ መጥቷል። በዚህ ዓመት እንግዲህ በመኸር ከ564 ሺህ ሄክታር በላይ ማሳ በማልማት ከ54 ሚሊየን በላይ ኩንታል ምርት ለማምረት ግብ አስቀምጠን ገብተን ነበር። ከዚህ አሁን በቆሎ በ89 ሺህ ሄክታር በመሸፈን ከ10 ሚሊየን ኩንታል በላይ ምርት ለማምረት ግብ አስቀምጠናል። እንግዲህ ያስቀመጥናቸው ግቦች እኛ ባለን የመስክ ምርት የቅድመ ምርት ትመና ይህንን ከዛ በላይ ማሳካት ይቻላል የሚል የሚቻልበት እድል መኖሩን ነው ያየ ነው። በስንዴ ከ142 ሺህ ሄክታር በላይ በሰብል የመሸፈን ግብ ተቀምጦ ከ145 ሺህ በላይ ተሸፍኗል። ሌሎቹም በጤፍ በገብስ እና በሌሎቹም ሰብሎች ያስቀመጥናቸው ግቦች በተጨባጭ ያሳካንበት ሁኔታ አለ። አርሶ አደሮች በበኩላቸው እንደሚሉት የኩታ ገጠም እርሻ ምርታማነታቸውን አሳድጓል። ከአሁን ቀደም በተንጠባጠበው ከ40 እስከ 50 ሄክታር ነበር። አሁን ግን ከ80 እስከ 120 ኩንታል ምርት እናገኛለን የሚል እንትን አለኝ። ስለዚህ ኩታ ገጠሙ በጣም ለጥበቃም፣ ለብዙ ነገር በጣም ጥሩ የሆነ ቁጥጥር አለው። አሁን በሰፊው እኛ በቆሎ ነው እያለማን ያለ ነው በቆሎ ነው እስካሁን እያለማን ያለ ነው። ጤፍን በተመሳሳይ በደንብ እያመረትን ነው። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ከአርሶ አደሩ በተጨማሪ የግል ባለሀብቶች እያካሄዷቸው ያሉ የግብርና ልማት ስራዎችም ተጎብኝቷል።